አቶ ገትነት ለማ የካውንስሉ ጽፈት ቤት ኃላፊ ማን ነው ስለ ገነባው ቪላ ቤትና ስለ አኗኗሩ እጅግ አስደንጋጭ መረጃ ወጥቷል። ቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ከዚህ በኋላ ለሚመጡት አስገራሚ መረጃዎች ዝግጁ ሁኑ ስንል በአክብሮት እንጠይቃለን። እስከ መረጃው ፍጻሜ ድረስ አብሮነታችሁ አይለየን። ሰላም አቶ ጌትነት ለማ የካውንስሉ ጽህፈት ቤት አላፊ ማን ነው? ስለ ገነባው ቪላ ቤት ታውቃላችሁ? የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል እንደፈለገ የሚያሽከረክረው በካውንስሉ በኩል የግል ፍላጎቱን ለማሳካትና የገንዘብ ጥሙን ለማርካት የሚሮጠው አቶ ጌትነት ለማ በቤተ ክርስቲያን ህጋዊ ፓስተር ተብሎ ተሿሚ ሳይሆን ራሱን ፓስተር ብሎ የሰየመ ሰው ነው። አቶ ጌትነት ለማ ከላይ የተጠቀሰውን የግል ፍላጎት ለማሟላት እንቅፋት እንዳይሆንበት ከበር ጥበቃ ጀምሮ እስከ ቢሮ ፀሐፊ ድረስ ያሉትን ከራሱ አካባቢ ማለትም ከምዕራብ ቀጠና ቃለ ህይወት ቤተክርስቲያን አባላትን ብቻ አምጥቶ አደራጅቷል። አቶ ጌትነት ለማ ካውንስሉን በአካባቢ ተደራጅቶ መፈንጫ ማድረግ ከመጀመሩ በፊትም በመቱ በደሌ የቤተክርስቲያን ይዞታ ለሙስሊሞች የሸጠ ባንዳ ሲሆን በዚህም ሚሊዮን ብሮችን ካጋበሰ በኋላ የነበረበትን ቤተ ክርስቲያን በጥብጦ በአንድነትም በገንዘብም ባዶ በማድረግም አዲስ አበባ የሚገኙውን የፖለቲካ ሹመኞችን ተገን በማድረግ የህዝቡን ይዞታ አሊያም ገንዘብ ሳይመለስ ማረፊያውን አዲስ አበባ በማድረግ ቪላ ቤት ገዝቶ ቅንጡ ህይወት ይመራ ጀምሯል። አቶ ጌትነት ለማ ቤተክርስቲያን ሽጦ ጉቦ በሰጠው ዳጎስ ባለ ገንዘብም በአዲስ አበባ ቅንጡ ህይወት መምራት ከጀመረ በኋላ የጥፋት እጁ እስከ ጅማ አብያተ ክርስቲያናት በማስረዘም በአካባቢውም የሃይማኖት ተቋማትና ምዕመናኑን ተረጋግተው እንዳይኖሩ እየሰራ ይገኛል። የካውንስሉ ፕሬዝደንት ፋስተር ጻድቁ አብዶን ጨምሮ የካውንስሉ የበላይ ኃላፊዎችን በማሸማቀቅ ኃላፊነታቸውን በአግባቡ እንዳይወጡ ከማድረግም በላይ ከሌሎች ውጫዊ አካላት በገንዘብ ተደራድሮ ስውር ተልኮ በመቀበልም በካውንስሉ የታቀፉ ሃይማኖት ተቋማትን ለማዳከም ይሰራል። አቶ ጌትነት ለማም በካውንስሉ እንዲቆይ መፍቀድ የክርስትና ሃይማኖት መሰረቱ እንዲናድ መፍቀድ መሆኑን በመገንዘብም ይህ ጉዳይ ይመለከተኛል የሚል ሁሉ ይህ ግለሰብ ከሃይማኖት ተቋማት ሀገሪቱ ኃላፊነት እንዲነሳ ግፊት ማድረግ ይገባል ሲል አንድ ፌስቡክ ገጽ ላይ የተመለከትነው ጽሁፍ ያመላክታል። በሌላ መረጃም ዘማሪ ተከስተ ገትነት በፌስቡክ ገጹ ላይ የለጠፈው ልጥፍ እንዲህ ይላል። ይህንን ቀጣፊ ህዝብ እርገጥልኝ። የተነካን ቀን የምናወጠው ድምፅ የማደግ ደረጃችንን ያሳብቅብናል። በምክንያቴ ብዙ ነው የመዝሙር ድግስ ዝግጅት ሰሞኑ ቢዘንብ እንዴት ይሆናል በሚል ሀሳብ ላይ ሳለን አንድ ወዳጄ ያጫውተኝ በትዝታ መጣብኝና ብጽፍ ይጠቅማል ብዬ አሰብኩትም ነገሩ የሆነው እንዲህ ነው በአንድ ወቅት አንድ የሰመን ሰው ወደ አዲስ አበባ ገናም ከመምጣቱና ከአውቶቡስ ከመውረዱ የኪስ ሌቦች በምስጢር ኪሱ የቋጠሩትን ሀምሳ ብር መነተፉት ሰውየው እንደተሰረቀ ሲያውቅ ከድንጋጤው የተነሳ የለበሰውን ቁምጣ መሆኑን እስኪዘነጋ ድረስ ኧረ ወይኔ ወይኔ እድሌ እያለ ከደረቱ እስከ ቁርጭምጭምቱ በእጆቹ ይዳብስ ገባም። ምንም የለም፣ ብሩ ተበልታለች። ይኸው ሰው እጅግ አዝኖና ተበሳጭቶ ወደ መጣበት ክፍለ አገር ለመመለስ ሲወስን አፍታም አልፈጀበትም። የገጠመውን ችግር እዚያው አካባቢ ላገኛቸው ሰዎች ሁሉ በመናገርም የትራንስፖርት ክፍያ ሲጠይቅ መቼም ደጋግ ሰው አይጥፋ ተባበሩትም የቻሉትን ያህል ሰጡትም። እርሱም በመጣበት አውቶቡስ ተሳፍሮ ወደ ቀዩ መሄድ እንደጀመረም በዚያን ዘመን እንጦጦ ተራራ ላይ ባለው ኬላ መኪኖች ቆመው ተሳፋሪ ሁሉ እየወረደ መፈተሽ የተለመደም ነበር ይኸውም ሰው ከመኪና ወርዶ እየተፈተሸ በነበረበት ሰዓት አዲስ አበባን ቁልቁል በቁጭት ሲመለከታትም ድፍን አዲስ አበባን ዶፍ ዝናብ እየረገጠው እንዳለ አስተዋለም። ይህኔ ምን ብል ጥሩ ነው ይህንን ቀጣፊ ሁላ ደና አድርገ እርገጥልኝማ አይ ሰው ሀምሳ ብሩን የበላው አንድ ሰው ሆኖ ሳለ ድፍን የአዲስ አበባን ሕዝብ ቀጣፊ እንደሆነ አድርጎ በመቁጠርም ከሚድረግ ገጥ እንዲጠፋለትም በመመኘት ቁጣውን መግለጡ አይገርምም። ምስኪን አንዳንዶቻችን እንደዚህ ሰውዬ ሌሎችን ለመቆጣት፣ በጅምላ ለመፈረጅ ጥቂት ነገር ነው የሚበቃን። አቅላችን የሀምሳ ብር ያህል ናት። እሷን የተነካችብን ቀን ነገር አለሙ አለቅም። የእርግማንና የስድብ ውርጅብኝ በጅምላ ማደል ክፉ ባህል ሆኖብናል። ይህ ደግሞ በአእምሮ በስነ ልቦና ያለማደግና በመንፈስ ያለመብሰል የራስ ወዳድነት መግለጫ ነው። እስቲ ያስቡት። አዲስ አበባ እኮ እንኳን የሰው አቅ ሊወስዱ ይቅርና ከራሳቸው ጉሮሮ ቆጥበው ለሌሎች የሚቆርሱ ስንት ደጋግ ሰዎች የሞሉባት ከተማ ነው። የስራ እንዳልሰራ በመቁጠር ማጠልሸትና የጅምላ ፍርድ የተካነበት የኑሮ ዘይቤ ሆኖም አሁንም ድረስ መቀጠሉ ያሳዝናል። የተለያየ ደረጃ አገርና ህዝብ እንዲለወጥ ሌት ተቀን በትጋት የሚሰሩ መሪዎችንስ አመድ አፋሽ የሚያደርግ ምን አይነት ራስ ወዳድነትና መታወር ይሆን? በማንኛውም ሁኔታ የተነካን የመሰለን ለታ ሁሉም ነገር ድራሹ ቢጠፋ የሚል ስሜት ውስጣችን ከመጣ አለመብሰል ብቻም ሳይሆን ክፉ መንፈስም ጭምር ነው። እኔ ግን ለሁላችንም እንዲህ ይጸልያለው፣ እግዚአብሔር ሆይ አሳድገንና የተነካን በሚመስለን ጊዜ ሁሉ ተመጣጣኝና ሚዛናዊ እይታ እንዲኖረን እርዳን። መልካሙን እንድናይ ከዓይናችን ላይ የተጋረደብን ቅርፈት አንሳለን። ለሕዝባችን በጎ ነገር እንድንመኝና አንደበታችን መልካም የበረከት ቃል እንዲያወጣ እስከ ወዳኛ ፈውሰን። ብሩካን ናችሁ። እኔ ወንድማችሁ ተከስተ ጌትነት ነኝ። የጳውሎስ ተቃዋሚዎች እኮ ባይዞ አህዛብ አልነበሩም እኮ ክርስቲያኖች ናቸው እኮ። ጳውሎስን አህዛብ አዋርያ በመሆኑ የተነሳ ጳውሎስን ባይዞ የተቃወሙት ወንድሞቹ ናቸው። እንደ ጳውሎስ በወንድሞቹ መገፋት ገጥሞታል እኮ ጳውሎስ መልሶ ጴጥሮስን ሞት ይገባል ብሎት። ያቀልባይ ዘወይ ያን መሰለ ፖፕ ለምን በእግዚአብሔር ቃል ይዳኛል? ሁሉም በእግዚአብሔር ቃል ተመዝኖ ዝቅ ካለ ዝቅ ብሏል። ያለ እግዚአብሔር ቃል ግን በከንቱ ጥላቻ፣ በአሉባልታ ባልታ በሆነ ነገር አምጠተ ከሆነ ልታሳድድ የፈለቀው አናዳምጥ አናዳምጥ። ክፍተት ካለ ክፍተት ይታረማል። የትምህርት ስህተት ከሆነ በትምህርት ይተቻል። ቤተ ክርስቲያን እኮ ቤተ ክርስቲያን ነው እኮ ባለሙሉ ባለሥልጣን እኮ ነች መንፈስ ቅዱስ እኮ ባለሥልጣን ነው የቤተ ክርስቲያን ወንድሞች ሲያጠፉ ይወቅሳል እንጠራለን እኮ ይጠራሉ እኮ እኔ ስንት ሰው አውቃለሁ እንደዚህ አጥፍታል ና ታረም ተመለስ ይባሉ አሉ እስከ መቼ እስከ ሰባት ሰባት ግን ሰባት ሰባት ጊዜ በቃ እንጂ የተለየ ነገር እንትን ከሆነ ከባድ ነው የሚሆነው በሰከነ መንገድ ነገሩን ማየት ተገቢ ነው ብዬ አስባለሁ። ከዛ ውጭ እዩን ተወደዋለ ወይ? እደግመዋለ ግጥም አድርጌ እወደዋለሁ። በነቢይነቱ አገልግሎቱ ታምናለ? በደምብ በደምብ በቃ አለቀ። ወንጌል ላይ ከሸቀጠስ አልቀበለው። የኢየሱስ ክርስቶስ የመስቀል ሥራ ላይ ከሳተስ አልቀበለው። ኢየሱስ ጌታ እንደሆነ በሰውና በእግዚአብሔር መካከለኝነት የቆመ በደሙ ፈሳሽነት ሕዝብና አዛብን ለአባቱ ካህናት መንግስት አድርጎ መጥራቱ ወንጌል ላይ ብቻ ሰውን አልታገስም ባይዘው እኔ ወንጌል ላይ ነው ማልታገሰው። የኢየሱስ ደም ላይ ሊቀልድ ሰው ከተነሳ አልታገስም። ኢየሱስ አዳኝ መሆኑን፣ ኢየሱስ ብቸኛ ጌታ መሆኑን፣ ኢየሱስ ለኃጢአተኞች የሞተ የሰውን ልጆች ለማዳን ከሰማይ የወረደ የእግዚአብሔር መልእክትና መልእክተኛ መሆኑ ላይ ሰው ከተሳሳተ አልታገሰውም። እኔ አይደለሁም ሰማይ አይታገሰውም። ይሄ ኢየሱስ ክርስቶስ ዛሬ እዚህ ለቅሶ ቤት ውስጥ እንዲህ የሚያስለፈልፈኝ እብድ እንዳልመስላችሁ፣ በጣም ስነ ስርዓት ያለ ልጅ ነኝ። የአምስት ልጆች አባት ነኝ። ኢትዮጵያዊ ነኝ፣ ጨዋ ነኝ። ነገር ግን በእናንተ ፊት ክብሬን እስክጥል ድረስ እንደዚህ የሚያስወራኝ የክርስቶስ ፍቅር ነው። ኢየሱስ ይወዳችሁ፣ ኢየሱስ ይወዳችሁ። አምልጡ ከጨለማ አምልጡ። አትቀልዱ አትቀልዱ። የሆነ ቀን አለ እውቀትህ ምንም የማያደርግበት፣ የሆነ ቀን አለ ገንዘብህ ምንም የማያደርግበት፣ የሆነ ቀን ይመጣል ያለ ኤክስፖዘር ያለ ኖሌጅ ምን የማይጠቅሙበት፣ አምላክ ብቻ ተስፋ የምታደርግበት ቀን ይመጣል። መጽሐፍ ሲናገር እንደዚህ ነው፣ የጭንቁ ቀን ሳይመጣ ይላል ወገኖቼ በጉብዝና ወራት ፈጣሪ አስብኝ። ዛሬ ጎበዞች ናችሁ፣ ዛሬ ትሰራላችሁ፣ ትወጣላችሁ፣ ትገባላችሁ፣ ልጆቻችሁ ታሳድጋላችሁ፣ ጤነኞች ናችሁ። በዚህ ጊዜ ይሄ ጌታ ይጠራችኋል። ኢየሱስ ጌታ፣ አሜን። ኢየሱስ ይወዳችኋል። ይሄ ወንጌል የፍቅር ወንጌል ነው። ከፍርድ እንድታመልጡ ነው እንጂ ሊፈርድባችሁ። ከፍርድ አምልጡ